ራህመቱላሂ ወ በረከቱ ክርስቲያን ወገኖቼ ሰላም ብያለው። ውድና የተከበራችሁ ውዴ ሀገሬ ልጆች የመሙሻይ ቃል ትቱ ቻናል ቤተሰቦች እንደምን አላችሁ? እኔ ያለሁት አልሐምዱሊላ። ዛሬም በአዲስ ቪዲዮ ተከስቼ ያለሁት፣ ለቻናል አዲስ ሲሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑላለሁ፣ ከጎኔ ይሁናችሁ። ለምታበረታቱኝም ከልብ አመሰግናለሁ። እንግዲህ ዛሬ የመጣሁበት ቪዲዮ መግቢያ ላይ እንደሰማችሁት ለእነሱ ለአንደኛዋ ደስታ ፈጥሮ አንደኛዋን ቢያስለቅሳትም ዛሬ ግን የሚያሳዝን ቪዲዮ አይደለም እና ይዚህ የመጣሁት ዛሬ ትንሽ ፈታ ነው ማድረጋችሁ ማለት ነው። ምክንያቱም ያው ብዙ ጊዜ እኔ በመጣ ቪዲዮ እህቶቻችን በስደት የሚንገላቱ አይነት ቪዲዮ ነው እና ያና አነስ ሲሆኑ ልባችን የሚያቆስለው ልናዝንም የሚገባ ነው እንጂ ይህ በራሳቸው ፍላጎት ፈልገው የሚያደርጉት ስለሆነ ብዙም ያሳዝናል ብዬ አላስብም ማለት ነው። እሱም ምንድን ነው እንግዲህ መግቢያው ላይ ሰምታችሁታል። ከወደ ሳውዲ አረቢያ ቅድስት የተባለችዋ እሴት የሁለት ልጆች አባት የሆነውን አንድ አለሌ ቀምታለች የሚል ነው፣ እና ይችኛዋም ደግሞ እንደሰማችኋት ባሌን ተቀማሁ እያለች ታለቃቅሳለች። ይችኛዋም ደግሞ እኔ የምላደርግ እሱን የመጣብኝ ከመጀመሪያው ባልሽን ጠበቃ አድርገች ባልሽን ስትልም ተደምጣለች ማለት ነው። በነገራችን ላይ ይህ ነገር አዲስ ነገር አይደለም። በስደት ላይ በተለይ እኔ ግን አንድ ነገር ልንገራችሁ የስደት ትዳር ምን እንደሚመስል ታውቃላችሁ? አላደግ ለህፃን እያለን የቃቃ ጨዋታ የምንጫወተው እና የስደት ትዳር ማለት ልክ የቃቃ ጨዋታ ነው የሚመስለው፣ የእውነቱን ነገር ካላችሁ ማለት ነው። እንዲሁም ደግሞ በዚህ አጋጣሚ እኔም ብዙ ጊዜ ስለ አረብ ሀገሮች ስለማወራና አረብ ሀገር አታግቡ ስለምን በጣም ብዙ ልጆች ተቀይማችሁኛል። የቻናል ቤተሰቦች የሆናችሁ ራሱ ከቤታችሁ የሚመጣ ከቤት የምትመጡ ልጆች የነበራችሁ ፊወሮች በጣም እንደተቀየማችሁ ሰምቻለሁ ማለት ነው። እና ደግ አደረግኩ ምክንያቱም ስትፋቀሩ ማንንም አታማክሩ። ነገር ግን እንደዚህ ችግር ሲደርስባችሁ ጥሏችሁ ላሽ ያለ ጊዜ ሚዲያ ላይ ወታችሁ ተለቅሱብናላችሁ። ስለዚህ እኛ ደግሞ የመሰለን እንድንናገር እድሉን ስጥን። እናንተ ላይፋችሁን እየቀጫችሁ ነው። እኛ ቢያንስ ላፋችን እንኳ ብናወራ ምንድ ነው የሚያስቆርፋችሁ? ምንድ ነው የሚያስቆጣችሁ? ስለዚህ እየተዛዘን ማለት ነው ሸቃለች ይሄ። እና እንግዲህ ይችኛዋ እህታችን የሁለት ልጆች አባት የሆነው ባለቤቴን ቀምታኛለች እያለች ነው እንዲሁም ደግሞ የሚያሳዝነው ነገር ምንም አይነት ፍቺ ሳይፈጽም ይችኛዋ ልጅ በመኪና አታላ መኪና ለሱ ገዝታ አታላ እንደወሰደችባት ነው እየተናገረች ያለችው። እንደኔ ግን ዴግ አረገች፣ እንኳንም ወሰደችው ማለት ነው እንኳንም ገዛችለት። እና ምንላችሁ ፈልጌ ነው አሁንች ልጅ እያለች ያለችው ባሌን ቀምታኛ ያለች እና ተመልስልኝ ባሌን እያለች በሚዲያ ሰውንሽ መገላት እያለቀሰች እየለመነች ነው። ሞኛችሁ አንድ ወንድ ልቡ ከሸፈተ በኋላ ምን ይላል መሰላችሁ? ደጎ፣ የሀገሬ ሰው ብሬ ከነቃ አይሆንም ዕቃ ይላል፣ እውነት ነው። ስለዚህ ፍቅር፣ ትዳር በልመና የሚሆን ነገር አይደለም። ፍቅር ማለት ሁለት ሰዎች እኩል አንድ አይነት ስሜት ሲኖራቸው የሚያጣጥሙት ነገር እንጂ አንደኛው ብቻ እየወደደ ዝም ብሎ በልመና እስከ መቼ ይኖራል? ይህ የማያዘልቅ ነገር ነው። ስለዚህ አንድ ወንድ ጥሏችሁ ሲሄድ ምንድን ነው ማድረግ ያለባችሁ? መንገዱን ጨርቅ ያደርግልህ ብላችሁ ከእሱ ጋር ስኖርበት ከነበረው ደረጃችሁ በላይ ከፍ ብላችሁ ለመታየት ራሳችሁን ጠንካራ ሆናችሁ ሰርታችሁ ተለውጣችሁ ለማሳየት ማሳየት ያለባችሁ። ቆይ ባሌን የምን አጉድጌበት ነው? ከኔ የምን አጡ? ከዛችኛ ልጅ ምን አይቶ ነው እኔን ጥሎኝ ሊሄድ የቻለው ብላችሁ ራሳችሁን ፈትሹ ማለት ነው እንጂ አንድ ወንድ ከሄደ በኋላ በቴቴ በየዬ በማርያም በአላህ ምናምን ስላላችሁ ተመልሶ ስለመጣ ብቻ ትዳራችሁ ወይንም ፍቅራችሁ ይዘልቃል ማለት አይደለም። አትጫጫው። ከሄደ ሄደ ይቅና በሉ ታታኩርፉት። መንገዱን ጨርቅ ያደርግለት ማለት ነው። ሰሞኑን አይታችሁት ከሆነ ዩሃ ሚዲያ ላይ እውነት በጣም እኮ ነው የምናሳፍረው የምናሳዝነው። አይታችኋቸዋል ብዬ ተስፋ አድርጋለሁና፣ ሁለት ሴቶች አንድ ወንድ ወደው፣ ወንድየ ባለ ትዳር ነበር እና ሌላኛዋ ደግሞ መታ ተደርባ ነውና አይታችኋት ከሆነ ሚዲያ ላይ በግሯ ተንበረካ ማለት ነው። ተንበርካ ያችኛዋን ልጅ ባክሽን ባሊን ተይልኝ ያለች ስትለምን ያች ልጅ ምን ታድርግ? አሁንች ቅድስት ባል ቀማች ተባለች። እሰይ የቀማች ጥፋተኛ እሷ አይደለች። ማነው ጥፋተኛ? ወንድየው ለምን ካላችሁ አንድ ባለትዳር ነው፣ ሁለት ልጆች አባት ነው። ሲጀመር አይደለም መስመር ተሻግሮ ለመሄድ ይቀርና ባለትዳር ወንድ ከሌላ ሴት ጋር ምላርፍ ያወራል። እና ያችኛዋን ልጅ ጥፋተኛ ነች ብላችሁ መውቀስ የለባችሁም። አሁን ያቺ ሚዲያ ላይ ወታ የለመነችው ልጅ ባሌን ተይልኝ ያለችውን እሷ ልትወላት ትችላለች። ነገር ግን እሱ ውነት እንደ ድሮ ባሏ ተመልሶ ሰው ይሆንላታል ወይ የሚለው ነገር ሳስቡት እና አን ጃጃ የእውነቴን ነው የምላችሁ። እና ባልሽ ወደ ሌላኛው አጋር ሲሄድ ያችን ሊጥፋተኛ አታድርጓት። ለምን ካላችሁ እሱ እኮ ነው የሄደው። እሱ ባይፈልጋት ኑሮ መቼም እሱ አታስገድደውም አይደል። ካላስገድደችው ደግሞ እሱም ደግሞ ከአንቺ ፍቅር ካለበት አይደለም መኪና ይቅርና ማለት ነው ነብሷን እንኳን ብትሰጠው አይሰማትም። ግን እሷ እሱን አሻቅቆ ይሄዱ እና አትሞኙ ማለት ነው። ሌላኛው ደግሞ ባለትዳር ወንድ የልጆች አባት ሚሱን ጥሎ መጥቶ ላግባሽ ወይንም ብሎች ሲመጣ ቤትሽ ሰረት አድርገሽ የምታስገቢው ሴት ግን ጤነኛ ነሽ፣ ጤነኛ ነሽ ወይ? ነግስ አንቺን እንደዚህ ጥሎች ላለመሄዱ ይሄዱ ምን ዋስትና ላችሁ? እስኪ ንገሩኝ እ ሲጀመር ጤነኛ ቢሆን ኑሮ ያለ አንድ ምክንያት ያለ ፍች ማለት ነው ያን ስላችሁ ትዳር ላይ ይጀመራል ይሆናል ብሎ ሰው ሁሉ የሚጀምረው፣ ግን ደግሞ አንዳንዴ ሳይሆን ይቀራል። አብሮ የማይሆንበት የራሳቸው የሆነ ምክንያት ይኖራል፣ ያለ መግባባት ይኖራል። በዚያ ምክንያት ግን የተፋቱ ባልና ሚስቶች ከሆነ ብታገቢው ችግር የለም። ነገር ግን ከሚስቱ ጋር አብሮ እየኖረ ፍቺ እንኳን ሳይፈጽም አንቺን በሚዲያ ስላየሽ ብቻ ወደድኩሽ ሞትኩልሽ ስላለሽ ብቻ የምትቀበየው ሴትሽ አንቺ ሰውነች ግን ነገም እኮ ከአንቺ የተሻለ ሴ ደግሞ እኮ ተሻግሮ መሄዱ አይቀርም። ስለዚህ እኮ በዚህ እያሰብን እንጂ፣ ቆይ እንዴት ነው የምናደርገው? እንዴት ነው የምናስበው? እንዲህ በአንዳችን በሚደርስ ነገር እኮ አንዳችን ልንማር ግድ ይለናል። እንግዲህ ከዚህ ሽምግልና ላይ እየሰማችኋት ኤክራም አለች። ኤክራም ከወራት በፊት ድል ባለ ሰርግ ዱባይ ላይ አግብታ አንድ ወር እንኳን ፍቅሯን ሳታጣጥም ላሽ ያላት ባል ነው ያላት፣ እሷም ማለት ነው። ለምን ካላችሁ ሁሉም ሰው ማለት ነው የዘረውን ነው የሚያጭደው። የልጆቹን እናት እያስለቀሰች ነበር። እሷ እንደዛ ሸሸ ገዳሚ ብላ የተዳረችው አያቷ። ስለዚህ ከእነሱ ልንማር ይገባናል። እና ሚስቱን ልጁን፣ ያለ አንድ ምክንያት ያለ ፍች ከሚስቱ ጋር የተፋታበት ምክንያት ስለ ሚስቱ ሳያሳውቅሽ ምናምን ወድሽ ያለው ብቻ ስላለሽ እባካችሁን፣ የእውነቴን ነው የምላችሁ፣ አትሞኝ እህቶቼ ማለት ነው እናንተንም እውነት ትክክለኛ ባል አይሆናችሁም። የቀን መዳረሻ ነው የሚያደርጋችሁ። ታዲያ እስከመቸው እንደዚህ እየተሳለንን የምንኖር እንዲህ ይብቃ እንጂ በጣም ብዙዎቻችን ጉዳት እየደረሰባቸው እያየን ነው። ስለዚህ አንዳችን ከአንዳችን ልንማር ይገባል እና ሞኛት ሆነ እውነቴን ነው የምላችሁ። ስለዚህ ፍቅር በልመና በጭራሽ አይሆንም። ትዳር በልመና በጭራሽ አይሆንም። እውነቴን ነው የምላችሁ እና ቢቀርባችሁስ እንደዚህ በመኪና አታላ እንደዚህ በጥቅማ ጥቅም አታለሽ የወሰድሽው ላያዘልቅሽ ነገር የእጅችኛዋ ትሽንም ቅስማናት ስበሪያት እንዲሁም ደግሞ አንችኛዋ ባለ ልጅዋ፣ ማለት ነው ባልሽን፣ ያች አይደለም የቀማች፣ እራሱን የኮበለለው ቢመለስ ራሱ ሰው አይሆንሽም። ምክንያቱም አንዴ ኮብልሏል፣ አንዴ መንገድ አይቷል ማለት ነው። ፍላጎቱ ቢኖረው ከአንቺ ጋር የመቀጠሉ ሲጀመር አሻግሮ ባላዬ ነበር አደለም? አሻግሮ ላይ እየቀርና ማለት ነው። ከአንቺ ውጭ ራሱ ሌላ ሴት ያለ እንኳን አይመስለውም ነበረ። በመኪና አታለለችው ስለማይወድሽ ነው። በቃ በመኪና ተገዝቶ የሄደ እቃ ነው እሱ በቃ። እቃ ደግሞ አለቀ፣ ወረቱ ሲያልቅ እቃ ተጠይዋለሽ፣ አደለ? አንድ እቃ እኮ አውረሽ እስከ ዘላለም በፋሽኑ ትጠቀሚበታለች። ልብስ ማነቃም ሆነ በአዲስነቱ እንገለገልበታለን። ከዚያ ደግሞ ሲያረጅ ወይም ይጣላል ደግሞ ወይም ደግሞ ወደ ጓዳ ነው ተሸጉጦ የሚኖረው። ስለዚህ ይሄ ባል አልነበረም። ከድሮ ምቃ ነው ፋሽኑ እስከሚያልፍበት አብሮች ኑሯል። አሁን ግን ፋሽኑ ስላለፈ ወደ ፋሽኑ ሂዷል። ስለዚህ ማድረግ ያለብሽ መንገዱን ጨርቅ ያደርግልለፍ ብለሽ አንቺ ከሱ የተሻለች ሰው ሆነች መገኘት ነው ያለብሽ እንጂ እየዬ ማለት የለብሽም። እውነቴ እንደምላችሁ ወለሄ አንድ የምወደው ባለቤቴ ከኔ ጋር እየኖረ ነገር ግን ከኔ የተሻለች ሴት አግኝቶ ሲሄድ ባየው ባየው ማለት ነው። የፈለገ ጥግ ድረስ እንኳን በወደው አይደለም ሚዲያ ላይ ወጥቼ ላለቅስለት ይቅርና ለራሱ እንኳን ወይንም ለቤተሰቦቹ ወደዋለሁ እኮ ብዬ ደውዬ አላለቅስም። ማለት በጣም ወደዋለሁ፣ ከዚያው ውስጥ ታምቆ ውስጥ ይጎዳታል እንጂ ብሞት ለማን ደስ ይበለው ብዬ ነው ይሄን የማደርገው። ስለዚህ እንዲህ ነበር፣ እንዲህ አለች፣ እንዲህ አለች፣ እንዲህ አለች ጭራሽ ሚዲያ ላይ እና የፈለገ ወንድ ቢሄድ የፈለገ ያክል የሚወደው ወንድ እንኳ ቢሆን እንዳልኳችሁ አይደለም ሚዲያ ላይ ይቅርና እንደ ከመኝታ ቤት ይወጥቼ ሳልወል ሊሆኝ እንኳ ለሱ ብዬ አላለቅስም። በጣም ወደዋለሁ ግን ግን ፈንደ ይበል ማለት ነው እና ስለዚህ ራሳችሁን አታርክሱ። በነገራችን ላይ ወንዶች የሚወዱት ቁጥብ ሴት ነው። አንቺ ስላለቃቀሽ፣ አንቺ እንደዚህ ስላልሽ፣ አንቺ ስላት ሆነሞች ወይልናል እውነት ይንምላች የፈለጋችሁ ፉምጋ ብትሆኑ ቁጥብ ከሆናችሁ ሁሉም ወንዶች ይወዷቸዋል። ነገር ግን በአንድ ጊዜ ደውል ወይንም በአንድ ጊዜ ሃይ ስላለች ብቻ ሃይ ብለሽ ልብሽን ከፍተሽ የምትሰጭ ከሆነ ሁሌም ሃይ መባያ ሆነሽ ነው የምትቀሪ። ስለዚህ ራሳችን ማስከበር የምንችለው እንድንወደድ ማድረግ የምንችለው እኛው ራሳችን ነን። ና እዚህ ላትሁኑ ማለት ነው። ቪዲዮ ረዘመብኝ። ለዛሬ የነበረ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላሙን ሁኑልኝ።